አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ነኝ እና ዛሬ ማሳያችሁ ደሞ ከሚሴ ከተማ ነው። እስከ ዛሬ ድረስ በቻናሌ ከሚሴን ነው ያላሳያችሁ አይደል? የምር ግን ድንቅ ማየት፣ በጣም ደስ የሚለው ሀገር ያስተዋውቃል በተደጋጋሚ ብታዩት እዛ ቦታ ስትሄዱ። በቁልፍ ላይ ጠፋችሁ ይችላል ማለት ነው። ከተማው እንደዚህ እየረጋችሁ ሰርች እያደረጋችሁ ስታዩ ማለት ነው። የምር ነው፣ በደንብ ነው የሚያስታውቀው። ከሚሴ ከተማ ብዬ ሰርች ሳደርግ ከሚሴ ማረሚያ ቤት ወጥታለኝ ብላችኋል። ሰብስክራይብ አድርገኝ። ኧረ ተው ተው ግን ተው፣ ምን ይሻላችኋል? ሰብስክራይብ አድርገኝ፣ አስር ሺህ አስገቡኝ። እይት ማሻአላ ግን ሀገራችን ላይ ያለ ቤቶች ሁላቸውም አሰራራቸው አንድ ነው ማለት ነው፣ ከተማም ቢሆን ያው አልፎ አልፎ ፎቅ ያለው ከሊያደሽ ማለት ነው። እና ከሚሴ ከተማ ይሄን ይመስላል። በጣም ያምራል። ወይኔ ክሮ ኤክስፕሎረር ሽጥጥኝ። እና ሰብስክራይብ አድርጉ፣ ፎሎ አድርጉ። ቆይ ቆይ፣ እስኪ መንገዱን ይዤ ልሄድ ከማረኛው ቤት። እቺ እቺ፣ ቆይ ቆይ፣ ቢስሚላ ከዛ ሁላስ ሁላስ ሁላስ ጋር ተዘዘዘዘ እዛ ላይ ልሄድ እና በጣም ነው የሚያምረው። በጣም ደስ የሚለው እንደዚህ እያደረገው ማየት በጣም ያስናፍቃል ማለት ነው። ትንሽ ከተማ ብላችሁ ያስባችሁትን ሀገር ትልቅ ሆኖ ታገኙታላችሁ ማለት ነው። ደግሞ ትንሽ ማናው ትልቅ ከተማ ነው ብላችሁ ያስባችሁትን ደግሞ ትንሽ ሆና ታገኘታላችሁ ማለት። አንዳንድ ከተማዎች ትልቅ ሆኖ ስማቸው ትልቅ ነው። ደዋ ጨፍ ወረዳ፣ ፓሪስ ጣቢያ ይህ ፖሊስ ጣቢያ ነው። ግዜኛቱ እንኳ ተቀመጥ ችግር የለም እዚህ ጋር እንጓዴ ፓርክ በዚህ እስክን ሄድ መኪናዎቹ ቆመዋል ማለት ቱሪቪል መስጂድ ነው። ኢንሻላህ በጣም አሪፍ ነው። ም እች ከሚሴ ከተማ ናት ማለት ነው። እስ እንዲህ አረብ ሲያምሩ ናቆወት ናቆት ዛፉን ማለት ነው። በጣም እያምራለ ት ከሚሴ ታሊስ ጣቢያ የመንግስት ቦታ የሆኑ ስማቸው ከተማ ከከተማ ወደ ዘና ኢትዮ ምድሪ ኢትዮ ብሎ ከዛና እናንተ አንብቡ ሲባል የምድሪ ኢትዮ ዳኝ ማለት ነው። ሰላም መስጊድ ዝጋ ማለት ነው። እዛ እስኪ ወደ ዝልሄድ ሰፊ ነው ከሚሴ ከተማ ወለላ። እስኪ እስኪ አረ ሰፊ ነው እንጂ እዩት። እንሻ አላ ያለሁኝ ያኔ አሁን አሁን ማለት ነው። ይሄ ፕላኑ እንደዚህ የተቀመጠው ሙምኪን ቆይቶ ሊሆን ይችላል። ትንሽ ቆይቶ ሳይላይቃልም ማለት ነው። አሁን በአዲስ ፕላን ቢሆን ደግሞ የተሻለ እንትን ይታያል ማለት ነው። ከሚሴ የሁለተኛ ደረጃ ትምህርት ቤት እዚህ ጋ ማለት ነው። ትምህርት ቤቱ ትምህርት ቤቱ ጎላ ግንጅ እኮ ግን ደስ አድርጌ ማየት ይችላሉ። ሰብሰብ ሰብሰብ ሁለተኛ ደረጃ ትምህርት ቤት አለ። አንደኛ ደረጃ ሰፈር ሰፈር አዲስ ሰፈር ነው ይሄ። ያስታወቃት ያቺ ሶስት አደባባይ የሶስት አደባባይ አዲስ የምራል ወንስ መሀል ከተማ ድምጣ እና መሄጃውን ምክንያቱም ከሚሴን አላሳየኋችሁም ነበር። ሌላ የለም።

ቤትናቱ ወሎ ለመናፈሻ እዚህ ጋር ማለት ነው። ይልል ደስ ይላል ብቻ እንደዚህ ስታው የምር በጣም ደስ ይላል። እኔ ድምጼ ድምጼ ቀስ ብዬ ነው ማወራው ለዚያ ማጉሌ ማለት ነው። ያን ጽሑፍ ማንበብኩት ትችላላችሁ። ደግሞ ከስልካችሁ ድምፅ ሰጡት ያኔ ድምጼ ካልተሰማ ነገሩ ከስልካችሁ ድምፅ ብትሰጡት፣ የሚመጅ ሲጀምር ሲጀምር ድምጼ ትንሽ ስለሆነ አይሰማም አይደል? ይቅርታው እኔ እኮ አስተካክላለሁ። እናንተ ብቻ መቶ ሺ ሰብስክራይብ አስገብኝ፣ ላይክ አደገኝ፣ ሰብስክራይብ አደገኝ። በቃ ክላስ እንዲዘስ ተደርጉ። ከዛ ሰብስክራይብ የኔ ድምጽ ደግሞ ጨመር ይላል ማለት ነው። ከሚሴ ከተማ ዛሬ

ከተማ ሰፊ ነው። ማሻአላ ከሚሴ ከተማ ሰፊ ነው፣ ሰፊ ነው። ሽካን አይው እዚህ ደግሞ ከሚሴ መሀል ከተማ ላይ ምን አለ ያለሽ ይያንዳንሽ መሐመድ ኡመር ማንጎ ፓርክ፣ የማንጎ ፓርክ አለ። ከጠማችሁ እዚህ ጋ ገዝታችሁ ጠጡ ማለት ነው። እዛ አካባቢ ከሚሴ የመጀመሪያ ደረጃ ሁለተኛ ደረጃ ትምህርት ቤት ከሚሴ ሁለተኛ ደረጃ ትምህርት ቤቱን አለፈው አለ ማለት ነው። ዩ መጀመሪያ እንደዚህ ሳይ ማለት የመጀመሪያ ቀን እንደዚህ ሀገሮችን ሳይ እፈራ ነበር። ወይ መንገዱ በተለይ ቆላማ ምናምን ላይ ሳይ ማለት ነው። እንዴት እንደሚያስበር የሆነ ሻሽ አለው። እንዴት እንደሚያምር እንዴት እንደሚያምር ደስ ያላችሁ እያገባችሁ ላይክ አድርጉ ሰብስክራይብ አድርጉ እዩ እንዴት ማየት ደስ የሚላችሁ ሀገራችን ማየት እንዴት ደስ የሚላችሁ ፈደሉ ከዛ ውጭ ያላችሁ ደግሞ አድርጋችሁ ቆጭ እሺ ቆጭ ማለት ሲዲ ምናምን አያስፈልግም ወይ ግን ደስ ይለኛል። እንደዚህ ሀገር ማየት እንደዚህ ያለች ማየት በጣም ደስ ይለኛል። እኔ እላችኋለሁ እኝ እና ሰብስክራይብ አድርጉ። አሁን ከሚሴ ከከተማ ወጣ ብለን እየሄድን ነው። ብዙ ላይ ነን ት ያለሽ መንገዱን በጣም ያምራል ወልሽ ብዙ አሉ። ያኔ ከከተማ ወጣ ብሎ ብዙ ከተማዎች አሉ። የዋ ሜዳ ስለሆነ ወልድ አንደኛ ደረጃ ትምህርት ቤት፣ ሁለት ሁለተኛ ደረጃ ትምህርት ቤት፣ የዋ ትላልቅ ከተሞች አሉ። እዛው እዛው ለራሱ መቸው ሰፊ ነው። ከሚሴ ሰፊ ነው። አሁን ከተማውን ብቻ ሽው ብያለሁ። ይሄ ሌላ ከተማ ትናንሽ ከተማ አለ ትላልቅ አለ ማለት ነው። እለሻለ በቀጣይ ቪዲዮ ደግሞ ሌላ ሌላ ሀገሮችን አሳያችዋለሁ። እስከዛው ድረስ መልካም ጊዜ። እንዳሳያቸው እንዳሳያቸው የምትሰላም መስጊድ ሰላም መስጊድ እንዳሳያቸው የምፈልገው የምትፈልጉትን ሀገር አዲስ መንደር መስጊድ ኮሜንት ላይ አስቀምጡልኝ፣ አሳያችኋለሁ። ኦኬ፣ ሀገራችን የረሳው ካለው አሳያችኋለሁኝ በቀጣይ ቪዲዮ። እስከምንገናኝ ድረስ እያላችሁበት ሰላም ሆኑልኝ። ያላ ሰላማችሁን ያብዛልኝ። ያላ ሀገራችን ሰላም ይመልስልን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።